ኤፍቢአይ አብዛኛውን ጊዜ በዓለም ላይ በጣም አደገኛ የሆኑትን ወንጀለኞች ይከታተላል። ነገር ግን በ2006 ያልተለመደ ኢላማ ነበራቸው፣ የ16 ዓመት ልጅ። ይህ እንደ ማንኛውም ወጣት ልጅ አልነበረም። ይህ ልጅ በሀገሩ አሉ ከተባሉ ሀከሮች ውስጥ አንዱ ነበር። ግን ሀከር መሆኑ አይደለም የሚያስገርመው አይነ ስውር መሆኑ እንጂ። እንዴት አንድ አይነ ስውር ወደ ሀኪንግ ጥግ ደርሶ በኤፍቢአይ ተፈላጊነት ተጠናቀቀ? ይህንን አንድ ላይ የምናየው ይሆናል። ወደዚህ ታሪክ ግን ከመግባታችን በፊት ይህንን ቻናል ሰብስክራይብ በማድረግና የደውሏን ምልክት በመጫን ቤተሰብ እንድትሆኑ ጋብዛለሁ። ይህ ሲፖራ ቲቪ ነው። ማቲዩ ዌግማን ይህ ልጅ የልጅነት ጊዜውን ይጠላዋል። በኦፕቲክ ነርቭ መመንመን ምክንያት አይነ ስውር ሆኖ ተወለደ። አይኖቹ ወደ አእምሮ ምልክት መላክ አይችሉም። በአምስት ዓመቱ አባቱ ቤተሰቡን ትቶ ሄደ። በምስራቅ ቦስተን ያደገው ማቲዩ በጉልበተኞች በደል ይደርስበት ነበር። ህፃናት በአይነ ስውርነቱና ከቁጥጥር ውጪ በሆነ የአይን እንቅስቃሴው ያፌዙበት ነበር። ይህ በእሱ ውስጥ እሳት ለኮሰ። አይነ ስውርነቱ ምንም እንዳልሆነና ኃይለኛ እንደሚሆን ይህም ማንም ከዚህ በኋላ ጉልበተኛ እንደማይሆኑበት ለራሱ ቃል ገባ። በስምንት ዓመቱ ማቲው ብዥ ያሉ ጥላዎችን እንደ መመሪያ በመጠቀም ብስክሌት መንዳት ተማረ። ስሜቱን ብቻ በመጠቀም በባዶ የመኪና ማቆሚያ ቦታ ላይ መኪናም ለመንዳትና ምግብን ለማብሰል ችሏል። ነገር ግን የእሱ ሁለተኛ ግብ ማለትም ኃይለኛ መሆን ወደ ጨለማ ጎዳና መራው። ማቲው ልዩ ችሎታ ነበረው፣ አብጠርጥሮ የማዳመጥ ችሎታ በሁለቱም በኩል የሚደረጉ የስልክ ንግግሮችን ማዳመጥ፣ ድምጾችን ማስታወስና ድምጾችን በደንብ ማስመሰል ይችላል። በ10 ዓመቱ የነበሩት ችሎታዎች ከአሁኑ ጋር ከናይገናኙም የማንነት ድምጽ ማስመሰል ይችላል። አዋቂ ሴቶች ሁላ የካርቱን ፊልም ካራክተሮችን ድምጽ ማስመሰል ይችላል። እንደ አውሮፓውያን አቆጣጠር በ2001 አንድ የክፍል ጓደኛው የስቱዲዮ 55 የስልክ ግብዣ መስመር ቁጥር ሰጠው። የስልክ ግብዣ መስመሮች እንደ መነጋገሪያ ክፍሎች ናቸው፣ ግን በስልክ አማካኝነት። ማቴው ምንም ያህል በስልኩ የሚወጡ ድምጾች ደካማ ቢሆኑም የሁሉንም ሰው ድምፅ አጥርቶ ይሰማል። በዚህ የግብዣ መስመር ውስጥ እሱ አይናፋር እውር ሰው አልነበረም። ይልቁኑ በራስ የሚተማመን ፈጣን፣ አዋቂና አልፎ ተርፎም ክፉም ነበር። ከልጃገረዶቹ ጋር መሽኮርም የሚወድ ነበር። ግን ከነዚህ ውስጥ የአንድ ሴት አለመቀበል ሁሉንም ነገር ለወጠው። ማቲው በ14 ዓመቱ በፓርቲው መስመር ላይ ዳንኤል ከተባለች 18 ዓመቷ ልጃገረድ ጋር ክርክር ውስጥ ገባ። ጥያቄውንም ካልተቀበለች በኋላ ማቲው ተበሳጨ። የደዋ መታወቂያ በመጠቀም ልክ በዳንኤል ቁጥር ወደ 911 እንደሚደውል አስመሰለ። ልክ እንደተናደደ ሰው በማስመሰልም ዳንኤልና አባቷ እንደታገቱ ተናገረ። የስዋት ቡድኖች የነዳንኤልን ቤት በመውረር ትርምስ ፈጠሩ። ይህ የማቲው በንጹሃን ሰዎች ላይ ያደረገው አደገኛ የወታደር ፕራንክ ነበር። ማቲው በዚያ አላቆመም። ይህንን የችግር መፍጠር ችሎታውን በመጠቀም ከስልሳ በላይ የሚሆኑ ሰዎችን የእስዋት ተጠቂ አድርጓል። እንዲሁም ፎን ፍሪኪንግ ማለትም የስልክ ሲስተሞችን በስውር ለማዳመጥ የሚረዳውን ሀኪንግ ቅርጥፍ አድርጎ ይችላል። ጥሪዎችን በመቀየርና የክሬዲት ካርድ መረጃን በመስለቅ ተክኗል። እንደ ሊንድሴ ሎሃንና ማይሊ ሳይረስ ያሉ ታዋቂ ሰዎችን እንኳን ሀክ ለማድረግ ችሏል። እንደ ኢትዮጵያን አቆጣጠር በ2005 ማቲው ዘ ሬኪንግ ክሪው የተባለውን ታዋቂ የጠለፋ ወይም የሀኪንግ ቡድን ተቀላቀለ። በስቱዋርት ሮሶፍ መሪነት ማጭበርበርና ሌሎች ወንጀሎችን ፈጽመዋል። ሊል ሃከር የሚል ቅጽል ስም ተሰጠው። ማቲው የኮከብ አባላቸው ነበር። ነገር ግን አንድ ሰው፣ ጄፍ ዳንኤል የተባለ ሰው ከነዚህ ቡድኖች ሊያድነው ሞከረ። የቀድሞ ሃከር የነበረው ዳንኤል በማቲው ውስጥ ራሱን አይቶ ይህንን ትቶ ራሱን እንዲለውጥ አሳሰበው። ለተወሰነ ጊዜ ማቲው አዳመጠ፣ ቻስቲቲ ከምትባል ልጅ ጋር እንኳን የርቀት ግንኙነት ጀመረ። ነገር ግን የድሮ ሕይወቱ ማቲዩን የሚስብበት ገመድ በጣም ጠንካራ ነበር። በ2006 ማቲው እንደተለመደው በግብዣ መስመር ላይ ስቴፋኒ ፕራት ከተባለች የ8 አመት ሴት ጋር ደግሞ ክርክር ጀመረ። እሷ የሱን ማስፈራሪያ እና ዛቻውን ችላ ስትል ማቲው የ60 አመቱን አባቷን ጂም ፕራትን በስዋት እንዲወረረው አደረገ። ይህም ቤተሰቡ ላይ ድንጋጤ ፈጠረ። ስቴፋኒ ለኤፍቢአይ ትንኮሳውን ሪፖርት ታረግቻለች፣ እነሱም በማቴዎ ላይ ምርመራ ከፈቱ። በታህሳስ 26 የኤፍቢአይ ልጁ ኤጀንት አላን ሊንድ ማቴዎን ቤቱ በመሄድ አፋጠጠው። ሊንድም የማቴዎን ወንጀል አንድ ባንድ ዘረገፈለት፤ እሷትን በንጹሃን ላይ ማስላክ፣ የክሬዲት ካርድ ስርቆት እና ማስመሰል ለአካለ መጠን ያልደረሰ ልጅ እንደመሆኑ መጠን ሊንድ ስምምነት አቀረበለት። ማቲው በስምምነቱ ተስማምቶ ነበር። ነገር ግን ብዙም ሳይቆይ ወደ አጊንጎ ዓለም ድጋሚ ተመለሰ። ከዛም ያገኘውን ደስታ ሊተው አልቻለም። እንደ ኢውሮፓያን አቆጣጠር በ2008 ማቲው 18 ዓመት ሞላው። ይህም ማለት ማንኛውም ወንጀል የአዋቂዎች እስር ቤት ውስጥ እንዲወድቅ ያደርገዋል። በአሁኑ የእሱ ሥራዎች አበላሸውንና የቪሪዞን መርማሪ የሆነውን ቢሊ ስሚዝን ኢላማ አደረገ። ማቲው ቢሊን ለማስፈራራት ወደ ቤቱ እንኳን ሄዶ ነበር። ነገር ግን ቢሊ ፖሊስ ጠራ። ኤፍቢአይ የማቲውን ቤት ወረረና ያዘው። እንደ ኢሮፓውያን አቆጣጠር በ2009 ማቲው ጥፋት በማሴርና ዛቻ በመፈጸም ጥፋተኛ ነኝ በማለት ሊያምን ችሏል። የፌዴራል ማረሚያ ቤት 11 ዓመት አመት ከሶስት ወር ተፈረደበት። ከተፈታን በኋላ ምርጫውን አድርጎ ሌሎች አካል ጉዳተኞችን ለመርዳት ቃል ገባ። ማቲው በ2018 ነጻ ወጣ! ስለ ዛሬው ህይወቱ ብዙም ባይታወቅም ኃይልና በቀል የተሞላበት ታሪኩ ግን እንደማስጠንቀቂያ ሆኖ ያገለግላል።